ሰውም እኮ በቃ ቆይ፣ አንድ ሚኒት አድርግና አንድ ጊዜ ከዛን ከርሙት ይትይር ብቻ የባለፈው ልጅ አይደለም እንዴ ዴ ብዙ ተምሬያለሁ ካወከር ምናምን ስትል የነበርከው አንተ አይደለህም ወይስ ተቀይረህ ነው? አይደለሁም። አንድ ልጅ ነበር፣ አፖስትን ይባላል አወከር ብዙ አስተምሮኛል ምናምን ብሎ በጣም ሲያወራ ነበር። ስለዚህ የተማርኩት ነገር ነበረ፣ ግን በእንደዚህ አይነት ደግሞ አልጠብቅህም ነበር ዛሬ በጣም አንዴ አይ በቃ መያዝ መያዝ አለመያዙን ሰዓት ሰው እንዳይሰለጭ፣ ምን እናደርጋለን መሰለ። አንተ አሁን ምን ታደርግልኛለህ? ሌላ ነገር ውስጥ አንገባም። እኔ ተፈጠረ የሚለውን ማስረጃ አቅርብ ያለው አንተ ደግሞ ምን ታደርጋለህ መሰላ። ፖስት ልይ አይ በስለ ፍቃድ ነው የሚያወራው። ያልከኝን ስለ ፍቃድ የሚለውን ማስረጃ አቅርብልኝሽ ከሆነ ወደ አንድምታ የመጣ ነው ለዛ ስለሆነ ማለት ነው። በጣም ጦር ላምጣልሽ። አደ ዝም ብላ አዳምጠኝ። ሚውት አድርግ። ከዚህ በኋላ እንዳትተዋራ ምን ነገር እንዳትተዋራ፣ ሚውት አድርግ። እንደ ቀይሰጠህ ፍቃድ የሚለው እንድታመጣ ሚውት አድርግ። ዝም ብለህ ጊያስ ረዶል መጣር። ለምን መቶ ደቂቃ ሳይሆን አንተ ከተረዳኸው፣ እሺ መቶ ደቂቃ ሰተናል፣ ይቀጥልሽ። ምን ዛሬ ለምን ደሞ ድሬተር ካሜራውን ያጠፋው? ኧረ ለቅሼው ይቅርና ቀጥል። እንትኑን አታጥፋበት ወይ ካሜራውን በጣም በጣም ይገርማል። አሁን ካሜራውን ያጠፋሁት። እሺ፣ አንድ ቶሎ ካሜራህን ታበራውና መልሱን ትሰጠን። ከቀርታ ጋር አጥፉት ደግሞ በሕልዮ በአርምሞ የተፈጠረው ለአብ የነቢብ የገቢሩን ለወልድ ሰጠው የሚናገሩ አሉና በአሪዎስም ያሳይበታል ምን ማለት ነው እንቱን እንቱን አብ ፈጠረው እንቱን ወልድ ፈጠረው ብሎ በመፍጠር የሚያልያዩትን የሚለያዩ አሉ በመፍጠር ለምሳሌ የአርምሞ እንቱን እሱ ፈጠረው የነቢብ የገቢሩን እሱ ፈጠረው ብሎ የሚናገሩ አሉና በአሪዎስ የሚያሳይበት አሪዎስ እንዲህ ይል ነበር ሸክላ ሰሪ አለ እንትሩ ሲያመጣው መኖሪያውን ሰርታ እንድትሰራ ፈጥሮ ፈጠረበት። ስማ በደንብ አድርገህ ስማ። ዘይ ፈጥሮ ፈጠረበት ካለ እርሱን በማን ፈጠረው ያሰኝበታልና። አየኸው አይደለ? ስለዚህ ስለመፍጠር ሲያመጣ ዝም ብለህ ለምን ትሮጣለህ አንተ? ፈጥሮ ፈጠረበት ካለ እርሱን በማን ፈጠረው ያሰኝበታልና አለ። ከዛ ደግሞ ሲያመጣው ምንድነው፣ ወዘይ ኮነ በእንቲያሁ ቦቱ ህይወት ውእቱ እርሱን ለማመስገን እርሱን ለማስታወቅ በእርሱ ስልጣን የተፈጠረ ፍጥረት ሁሉ ሕይወት ነው። የተፈጠረ ፍጥረት ሁሉ ሕይወት ነው አለ። ጥሩ አራ አራት ላይ ገባ። አራት ላይ ገባ እኮ ከቅርታ ጋር ሶስትን ጨረሰ። አንዲ እንዲ ጨርሼ ገባህ እኮ ነው እኮ ሶስት ላይ እኮ ነው። አሁን ስለ ሶስት እያወራን የአራተኛውን አራተኛውን አንድምታ አንድምታ ጥናት ላይ አይደለም ያለ ነው የጠየኩህ። አዎ ሰምቻለሁ። እኔ የሚደግፍ ነው የተናገርከው። አንተ ምንድን ነው ያልከው መሰለ? ስለ ፍቃድ ነው የሚያወራው አልከኝ። ፍቃድ የሚለውን አሳይ ብዬ ነው ልታነብ ነበረ። የታለ ፍቃድ የሚለው ወደዚህ ትርጓሜ? ማለት እኮ እያብራራ ወደዚህ ነው የሚያመጣው። ይታያል፣ ነው አራት ላይ ገብቷል የሶስትን ትርጓሚ አራትም ላይ አምስትም ላይ ያመጣው፣ አልኮ ነው የምትበላን? አረ ነው በቃ። አረ ተረጋጋ። አራት ቆይ። አረ አይበቃም አይበቃም። አብረህ አብረህ አንተ ነህ ከይቅርታ ጋር። ተው ተው። ነው በቃ። አይ ካንተ ጋር ነው የምቀጠለው በቃ። ምንም አታውቅም። ደሞ እስኪ እስኪ ደሞ አባ ጊዮርጊስን ከፈተው። ዝም ብለህ በቃ ኦርቶዶክስ የለም ቆይ ቆይ በቃ ሚዩት አርግሽ በቃኝ ካልክ ሚዩት አርገ ሚዩት አርግሽ ሀሳቡን ላብራራላችሁ ያጀማ ከታችላላችሁ መጀመሪያ ሲነሳ አንደኛው ክርስቲያን ገብቶ ቃልና ኢየሱስ ክርስቶስ ይለያያሉ አለን እሺ አለን ከዛ ደግሞ ይሄኛው ገባና ደግሞ ቃል በቃል አማካኝነት ነው ስጋ የሆነው ስለው አዎ አለ መጀመሪያ ከዛ ስንት ቃል አለ ወደሚል ጥያቄ ሲመጣበት፣ አይ እንደውም ሸመጠጠውና ጥቅሱን ሁሉ በእርሱ ሆነ ማለት ስለ ተስፋ ስለ ፍቃድ ነው የሚያወራዋል። እንደዛ ነው። አው ስለዚህ አንድምታ ንክፈት አልኩኝና አንድምታ ከፍተን ስለ መፍጠር ነው የሚያወራው አልኩኝ። አይ ስለ ፍቃድ ነው ማስረጃ አለኝ። እሺ ቀጥል ሲባል፣ ስለመፍጠር መፍጠር እንደሆኑን ነገረን። አሪዮስ እንደዚህ ብሎ ነበረ፣ ሸክላ ሰሪ መኖሪያውን ሰርታ እንድሰራ ምናምን እንደዚህ እንደዚህ። እኛ ምን አገባን? እኛ ጥያቄያችን ስለ ፍጥረት ነው፣ ስለ ፍቃድ ነው የሚያወራው ነው

አንዱ ያንተ ጥያቄ ምንድን ምንድን አንተ ጥያቄ አራት ላይ ሄደህ ስለ ፍቃድ ስለ ፍቃድ መልስ ታመጣለህ። አራት ላይ አዋ አመጣለው ካልክ ዕድል ልስጥህ። አንተ ስትነገር አንተ ችግር የለው መሳደብ እንትናችሁ ነው። ስለፍቃድ አራት ላይ ገብተህ አንድምታው ላይ ማምጣት ትችላለህ። አዎ በልስ፣ የሦስትን አንድምታ አልኩህ እኮ ይኸውልህ። የሦስትን አንድምታ አራትም ላይ ማምስትልም ላይ እስከ ስድስትም ላይ አመጣው ይችላል፣ በፈለገው የሚያመጣው በቃ። ስለዚህ አራትን ክፈተውና አንተ አራት ስለ ሕይወት ካላወራ ስለ ፍቃድ ካወራ እኔ ቀጥ እኔ ወላሂ ቲክቶኬን ዘግቼው ነው። ስለ ፍቃድ ያለበትን ጥቅስ ሶስት ላይ ያለው ጥቅስ ስለ ፍቃድ አይደለም የሚያወራው ስለ መፍጠር ነው ስለው፣ አራትና አምስት ላይ አለ ይለኛል። ሶስት ላይ ስላለው ትርጓሜ አራትና አምስት ምን ያደርጋል? እንደዛ ከጻፉ ጤነኛ አይደሉም፣ ፀሐፊዎች ማለት ነው። አሁን ክፈተውና ስለ ፍቃድ ካውራ ታሳይኛል። አራትም አምስትም የሚያውረው ስለሌላ እንደውም፣ አምስት ብርሃን ጨለማን ያበራል ምናምን ምናምን እያለ ነው የሚቀጥለው። ስለዚህ ክፈተው እንመልከተው። በደንብ አድርጋችሁ አዳምጦሽ። ትልቁ ላይ ሆኖ፣ አፖስትል ቀጥል። ፍቃድ የሚል ቃል ፍቃድ የሚል ቃል ካመጣህ አልኩ እኔ፣ ቲክቶክ ዘግቼ ነው። እስከ አምስት ብላል። ቀጥል፣ ትልቁ ላይ አድርጉት። ተጠንቀቁ፣ ይሳደብ ነው እየተባለ ከታች እሺ። እኮ ችግር የለም እሱ የናንተ የምታስቡት ባህሪ ስለሆነ ችግር የለም። በቃ አሁን እዚህ ላይ ቅድም ስናገር አውቀ ነው ያልሰማኝ መሰለህ እንጂ ፈጥሮ ፈጠረበት ካለ እርሱ በማን ፈጠረው? ስለዚህ አይደለም። በቃ በቃ ወደ አታዝግ አሁን የምታዘገው ስለ ፍቃድ ነው። አራት ላይ ግባና አንድም ተሆን አንብበው፣ ቀጥል በአራት ልጆች አነባለሁ። አንተ ዝም በል እንግዲህ እንዳታወራ፣ ከዚ እባክህ እንዳታወራ። ከዚያ አራት ስጨርስ አለ ወይስ የለም? እጨርስ እንዳታበራ። ይሄ ሁሉ ትርጓሜ ይታያል። ግን ለምንድን ነው ይሄ ሁሉ ትርጓሜ ግን እልባት ያልሰጠው? ይሁ ሌላ ምዕራፍ እኮ ችግር የለው፣ እንቀጥላለን። ሌላ ምዕራፍ አይደለም። ምን አራት ምዕራፍ ነው የምትለኝ? ምን አውቀህ ነው የምትለኝ? አቅፍ እናንተ አቅፋችሁ ነው የምታድሩት፣ እኛ ደግሞ እያነበብ ነው። ይሄ ነው ልዩነታችን። መንግስት ሰሚያት አድርገዋል ሚዩት አድርግ ይባላል። ወዘ ቦቱ ህይወት ውእቱ እርሱን ለማመስገን በእርሱ ስልጣን የተፈጠረ ፍጥረት ሁሉ ህይወት ነው ውእቱ ሚዩት አድርግ። በቃ ምን አገብህ አንተ፣ በኋላ ጠይቅ። ለምንድን ነው

ምን አይነት ዝም ብሎ ያሳያል ወይ ተስተብራ አለ ጓለ መህወቱ ሕይወቱንም ለሰው እውቀት መሆን ነው። ወብርሃንስ ሰብእ ዘውስተ ጽልመት ያበርህ ወያርኢ በሥነ ፍጥረት ተመራምሮ የሚያውቁትን እውቀት በስዋሬ ያለ ሚስጥርን ይገልጻል አለ። ተመልከት ለእመ ፈቀድከ ታይምር ዘንተ በከ ሰማይት ወካለ መምህር ማፋ ዘይመረሃከ አበዝንቱ ወክሉ ዘተፈጥረ ለመፍቀደ ነባበያን ተመልከት ቦ እምኔ ሆሙ

አዎ ይሄንን ምንድን ነው እፈልግ። ስለዚህ የምዕራፍ አምስት አንድምታ ስድስት ነው አይደለም አንድ ነገር አዳምጠኝ ነው አይደለም። እባክህን ባላ ባላ እሺ፣ ችግር የለው። አዳምጣል። አረቆያን ያልገባችሁ ሰዎች ላይ በጣም ነው የሚያስቀው። ምን እያደረገ መስላቸው? ምዕራፍ ሶስት አንድ ታነበ ምዕራፍ ስንጨረሰ የምዕራፍ አራት አረቆያ እባክህ ዝም ብለህ ይበል። እንደ የፖስቶሊክ ለምንድን ነው እንደዚህ የምትለው ዴቭ? አይመለከትን በዚህ ወሬ እንደዚህ እንደዚህ በላ ጊዜ የነገርኩት ነው አንተም ይታያችኋል አይደለ? የምዕራፍ ሶስትን ትርጓሜ እዚህ ላይ በአጭር አስቀምጠና ከህይወት ጋር አብሮ ለመተርጎም ይኸውልህ አምስትን አመጦ ጠቅላላ የሦስትን የአራትን የአምስትን አምስት ለመጠቅለል ይኸውላችሁ፣ ከዚህ አነሳ። ይኸውላችሁ እዚህ ድረስ መጣ፣ እዚህ ድረስ መጣ። ከዛ ይኸውላችሁ እዚህ መጣ። ስድስት አይገባም እዚህ። ይታያችኋል አይደለ? ይሄ ምንድን ነው? የሦስትን የአራትን የአምስትን በአምስት ጠቅሎት ነው፣ በህይወት ጠቅሎት ነው። ትርጓሜ ማለት ይሄ ነው። ይታያችኋል አይደለ? እዚህ ደግሞ መጣና እዚህ ስድስት ይገባል። ከዛ ውሃ ሉ አሃዱ ቢዘ ዘተፈነወ ማህበ እግዚአብሔር ዮሐንስ ስለ ሶስት ነገር ያመጣው ደግሞ ደሞ ዮሐንስ ታሪክ ያመጣል። ስለዚህ የሶስትን አንድምታ እዚህ ላይ ብቻ አይደለም። የሶስት አንድምታ እንዴት ይሆናል? ራሱ ይሄ አንድ መያዣ መንገድ ነው። አንተ ራሱ ናቸው። አራት ከገቡ ምን ትርጓሜ? በዚህ መንገድ አይደለም አሁንም ሁለተኛ ይቀራል። ከስራ ሌለ ሁለተኛ ደግሞ መጽሐፈ ሚስጥር ብሎታል ያልኩት አታየኝ። ወደዛ መልሰው ወይ ወደዛ መልሰው። አንድም መጽሐፈ ሚስጥር ማለት ይሄ ነው ይሄ ነው። ከአንተ ጋር ማውራት አልፈልግም። በጣም በጣም የማስብ ሰው ነበር

ልክ እሱ እንዳለው ኪያ ምዕራፋን ቁጥር ሶስት የሚያወረው ስለ ፍቃድ ነው ወይስ ስለ መፍጠር ነው? አሁን ከኔ ጋር ባለው ነገር እናውራ፣ ከሱ ጋር እናገናኘው፣ ከኔ ጋር እናውራ። ዮሐንስ ወንጌል ምዕራፋን ቁጥር ሶስት ሁሉ በእርሱ ሆነ ከሆነ ሁሉ አንዳች እንኳን ያለ እርሱ አልሆነም ሲል ስለ መፍጠር ነው የሚያውረው፣ አይደለም የኔ ጥያቄ ስለ መፍጠር ነው ስለ መፍጠሩ በሱ እንደተፈጠረ ነው የሚናገረው። አፖስትል ተስማማ። እሺ ያው ተማርክ፣ እንደዚህ አይነት ሰው እሺ። ዮሐንስ ወንጌል ሊፈጠር አይችልም ነበር። ሰምታለህ አይደለ? አረጋጋ፣ አንድምታ ምናም ለማንበብ፣ ለምሳሌ አንተ ሳትፈቅድ ውሃን ወደ እግዚአብሔርን ፈቃድ እኮ እንደዚህ ነው አንተ በቃ በቃ ሚውት አድርግ። አሁን አላወራም ብለህ አልኩ። ካወከ በጣም እንደዚህ ስድብ ቃላት አትጠቀም። ቅድም ተነጋግረን ሰው በውስጥ ሌላ ሰው እንደሰደብ ተነጋግረናል። ድጋሜ እንደዚህ አትድገም። እሺ፣ ቀጥል ስም እሺ አሁን የኪያ ተራ ነው። ተራን ጨርሳል። ሚውታርክ ኦንሊ ፈልጋል። በኋላ ውይይት ይኖረዋል ካንተ ጋር ከኔ ጋር ነው አው። እስከዛም ሚውት አታንሳ። ቀጥል ኪያ። እሺ አይ ቲንክ አቡበከር ጥያቄውን እየጠየቀ ነበረ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ቁጥር አንድ ላይ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እሱ በመጀመሪያ በእግዚአብሔር ከእግዚአብሔር ጋር ነበር ይላል። ስንት እግዚአብሔር? ሁሉ ነገር አንድ እግዚአብሔር። አንዱ እግዚአብሔር በእግዚአብሔር ዘንድ ነበረ ማለት ነው። በዚህ ጥቅስ መሰረት ቃልም እግዚአብሔር ከሆነ ሌላ አንድ እግዚአብሔርም ካለ እግዚአብሔር በእግዚአብሔር ዘንድ ነበረ ማለት ነው። እኛ የስላሴ አማኞች ደን ቃልም እግዚአብሔር ተብሎ ተጠርቷል። ስለዚህ እግዚአብሔር በእግዚአብሔር ዘንድ ነበረ ማለት ነው። እንደዛ አይደለም የሚለው ሁለት አካል እንዳለ ነው የሚናገረው። አይ ስለ አካል አይደለም የሚያወሩ አካል ነው። በመጀመሪያ ቃል ነበር አለ። ይህ ቃል እግዚአብሔር ነው አይደለም? አፖስቶል ቃል እግዚአብሔር፣ ይሄ ቃል እግዚአብሔር ነው አይደለም ነው፣ እንደዛ ይላል አይደለ? ቃሉ እግዚአብሔር ነው አይደለም ይላል፣ እንደዛ ይላል። አዎ ቃልም በእግዚአብሔር ዘንድ ነበረ ማለት ይህ ቃል እግዚአብሔር ከሆነ እግዚአብሔር በእግዚአብሔር ዘንድ ነበረ ማለት ነው አይደለም? እሺ ስንት አካል እንዳለ እዚህ ጋር ይናገራል? ምንም ስለ አካል የሚያወራው ነገር የለም። ስለ ቃልና ስለ እግዚአብሔር ነው የሚሆነው። ቆይ እንዴት፣ ተረጋጋሽ። ቆይ አንድ ጊዜ ያወከር በመጀመሪያ በመጀመሪያ ቃል ነበር አለ እኮ እግዚአብሔር ማለት ነው እዛ። ቆይ ልጨርስ፣ አንዴ ልጨርስ። ቆይ በመጀመሪያ ቃል ነበር አለ፣ ከዛ ቃልም ከማጋር ነበር አለ በእግዚአብሔር ዘንድ በእግዚአብሔር ዘንድ ነበር። ይሄ ቃል ራሱ ምንድን ነው አለ? ራሱ እግዚአብሔር ነው። ስለዚህ ስንት ፐርሰን እንዳለ እዚህ ጋር ያሳያል። ስለ ፐርሰን አይደለም የሚያወራው። ሁለት እግዚአብሔር እንዳለ ነው የሚያሳየው። አዎ፣ ስንት እሺ፣ ሁለት እግዚአብሔር ምን ተብሎ የተጠሩ ሁለቱም እግዚአብሔር ተብሎ የተጠሩ። ስለዚህ እግዚአብሔርነትን ለአንዱም ለኢየሱስም እግዚአብሔር ተብሏል፣ አብም እግዚአብሔር ተብሏል ማለት ነው። ስለዚህ ሁለት እግዚአብሔር፣ አንድ እግዚአብሔር ነው ያለው አንዱ እግዚአብሔር በማን ዘንድ ነው የነበረው? ቃል በተባለው ዘንድ ቃል እግዚአብሔር ነው አይደለም? ራሱ ቃልም እግዚአብሔር ነው። ስለዚህ እግዚአብሔር በእግዚአብሔር ዘንድ አለ ማለት እኮ ነው። ለምንድን ነው ህዝቡ የምታበራ እንትን የምትሉት? እግዚአብሔር በእግዚአብሔር ዘንድ ነበረ እያለ እኮ ነው። ሁለት እግዚአብሔር አለ ይላል ሳይሆን እዚህ ቦታ ላይ እየተናቅህ ያው፣ እንደዛ መፍታት ትችላለህ አንተ። እንግዲህ ያዳመጠ እኮ ነው ሰው ቃል አለ፣ ያዳመጠ ነው ቆይ በመጀመሪያ ቃል ነበር አለ። ይሄ ቃል ደግሞ ከእግዚአብሔር ዘንድ ነ በእግዚአብሔር ዘንድ ነበር አለ። ራሱ ግን ቃል ቆይ፣ ኧረ አፖስትል ይህ ቃል ማን ነው ብለን ዮሐንስን ስንጠይቀው እግዚአብሔር ነበር አለ። ስለዚህ ስንት እግዚአብሔር አለ ለሚለው አንድ አለ፣ የስላሴ አማኝ ስለሆነን ኛ ኢየሱስም እግዚአብሔር ተብሏል። በየትኛው ክፍል? በዚህኛው ክፍል አብም እግዚአብሔር ተብሏል። መንፈስ ቅዱስም እግዚአብሔር ተብሏል። የግብር ጌታ ለመንፈስ ቅዱስ እንጂ መንፈስ ቅዱስም እግዚአብሔር ተብሏል ነው ያልኩህ እኮ አዎ እዚህ ከዚህ

እግዚአብሔር ነው ይለን የለ። ስለዚህ ይህ እግዚአብሔር በማን ዘንድ ነበር እያለ ነው ይህ ጥቅስ። ይሄ ቃል የተባለው በእግዚአብሔር ዘንድ ነበር። ስለዚህ ስንት እግዚአብሔር አለ? አንድ እግዚአብሔር አለ። አንዱ እግዚአብሔር ቃል ነው ወይስ ደግሞ እግዚአብሔር ተብሎ እዚጋ የተጠራው ነው? አብም እግዚአብሔር ተብሏል፣ ቃልም እግዚአብሔር ተብሏል። እዚህ ጋር አብ የሚለውን ኬታ መጣው። ስለ እግዚአብሔር ነው እያወራ ያለ ነው። አንድ እግዚአብሔር ነው ያለ አለ ዘዳግም ምዕራፍ ስድስት ቁጥር አራት ላይ እሱ ማን ነው? አንዱ እግዚአብሔር እንደ እኔ ሐሳብ አንዱ እግዚአብሔር አብ ብቻ ነው። አንተ ግን እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ነው እያልክ ነው አይደለ? ቆይ ቆይ እንዳንተ እንዳንተ አባባል ምንድነው? አንዱ እግዚአብሔር አንዱ እግዚአብሔር አብ ነው አብ ነው። እሺ ይሄን ቃልን እሺ እግዚአብሔር አለው ምን እንበለው? እሺ እዚህ ጋር የኔ ኢንተርፕሬቴሽን አለኝ። ያ ወደ እኔ ኢንተርፕሬቴሽን እንገባለን። አሁን እያወራን ያለ ነው አዎ ቆይ አንዱን እዚያ ጋር አንዱ አብ ነው አደለ? ይህን እኮ አዳምጠኝ፣ የእኔን መልስ አሁን እየጠየኩህ ነው ያለሁት። አሁን አይ አንተ በቃ ይሄ ነገር አልገባኝም ምን ማለት ነው ካልከኝ እኔ ራሴን አስረድሃለሁ። እዚህ ጋር ግን እግዚአብሔር የተባለው እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው አብ ወልድ መንፈስ ቅዱስ፣ ወይ ደግሞ አብ ቃል እና መንፈስ ቅዱስ ማለት ከሆነ ማን ነው በማን ዘንድ የነበረው ይህ ቃል ራሱ እግዚአብሔር ነው እያላችሁ ነው እምትደሰክሩት። ሰው እንደዛ ከሆነ እንዴት ይሄ አንዱ ግዛት ተጠቀም። አቡበከር ትልቅ ሰውነህ ቃል ተጠቀም። መደሶ ቁጥት ነው ያልኩት። ዲስኩር ማለት ማለት ንግግር ማለት ነው። ዲስኩር ማለት ንግግር ማለት ነው፣ ስብከት ማለት ነው። እኔ አንድ ነገር ብናገር ዲስኩር ማለት ነው፣ መስበክ ማለት ነው። ኦኬ ዲስኩርህን አትንፋ ብለህ እንትን ነው እያጠሩ ነው። አይ ዲስኩርህን አትንፋ አላተመቸክ እንደተመቸሽ ችግር የለም እንደተመቸሽ። ምደሰኩሩት እያልክ አደል? ምደሰኩሩት። አዎ፣ ይመች ምደሰኩሩት ማለት እምሰብኩት ማለት ነው። አዎ አማርኛ ማናስተው ወደ ቃሉ ገባ። ወደ ቃሉ ገባ። አንተ ነው የወጣው። ቃሉ ላይ ነኝ። ይሄ ቃል ራሱ እግዚአብሔር ነው ከተባለ እንዴት እርሱ በእግዚአብሔር ዘንድ ነበረ ሊባል ይችላል? ስላሴ መጣ ማለት ነው። አንድ እግዚአብሔር ነው ያለው። ስለዚህ አንዱ እግዚአብሔር በአንዱ እግዚአብሔር ዘንድ ነበረ እያለ ነው ይሄ ጥቅስ። አንዱ እግዚአብሔር እራሱን በሶስት አካል ገልጧል። ይሄም ቃልም እግዚአብሔር ተብሏል፣ አብም እግዚአብሔር ተብሏል እያለ ነው ዮሐንስ። እሱን አላልኩም። ዮሐንስ አያውቀውም። ዮሐንስ አያውቀውም። ለኢየሱስን በስጋ ቆይ። ዮሐንስ ኢየሱስ አያውቀውም። ለኢየሱስ በስጋ በስጋ ምናምን አይደለም ኢየሱስን ነው የሚያውቀው። ኢየሱስ ማለት በቃ የተ አንድ ሰው ነው፣ እሱን ነው የሚያውቀው። አባቴ አባቲ ባጭሩ መልስልኛ፣ ኢየሱስን አያውቀውም ወይ ኢየሱስን ያውቀዋል? ያንን ሰው ኢየሱስ ክርስቶስ የሚባለውን ሰው ያውቀዋል። ስለዚህ እዚህ ላይ ሲጽፍልን ይሄ ቃል የተባለው ምን እንድነው አለ ታዲያ ቃል በቃል እግዚአብሔር ነው አለ። ስለዚህ እግዚአብሔር መሆኑን ክሌም እያደረገልን ነው ዮሐንስ። ወይ ወጋዝ ከናቆ ያ ቃል ኢየሱስ ነው አይደለም ወደሚለው ልንመጣ ነው። አሁን ይሄን ጥቅስ መጀመሪያ አንፈተው ከዛ 14 ላይ እንወርዳለን እዚህ ጥቅስ ላይ ቃልም በእግዚአብሔር ዘንድ ነበረ ሲል ቃል የተባለው ራሱ እግዚአብሔር ከሆነ እግዚአብሔር በእግዚአብሔር ዘንድ ነበረ እያለን ከሆነ ማን ነው በማን ዘንድ? በእግዚአብሔር ዘንድ አላለህም እኮ።